ሰላም ሰላም ሰላም ሰላም፣ እንዴት እንዴት ናችሁ? በመላው ዓለም የምትገኙ ኢትዮጵያውያን ሆይ የሚታየው የሚሰማው ነገር እውነት ልብ ይነካል፣ እውነት ውስጥን ያማል። እየቀለድኩ አይደለም፣ ግን ከልቤ ነው። ኢቤስ ያጠፋውን ቪዲዮ አንዳንድ ዩቱበሮች ፖስተው ታይቼ ነበር። ለምንስ አጠፋው? ይሄ ወንጀለኛ ሚዲያ ለህዝብ ሳይሆን ለመንግስት የሚያገለግል ወንጀለኛ ሚዲያ። አንዲት የዳ ልጅ እንደዛ መከራዋን በልታ እንደዛ ቁም ስቅሏን አይታ ተምራ፣ አይ አይ ኢትዮጵያን ጭካንያቸው በዛ ሁሉ ወታደር እየተፈራረቀች ተደፍራ እኔ እኮ እንዲህ ምን አይነት አገር ነው ያለን እላለሁ። አንዳንድ እንዲህ እንዴት ነው ያለ ነው? እንዴት ነው ያለ ነው? ኧረ እኔን መንግስት እንዲሆነ ነገር በለን ፈጣሪ። ሰይጣናዊ ባህሪዎችን እኮ ለመድ ናቸው። የሰው ልጅ ሞት፣ የሴት ልጅ መደፈር፣ መገደል ምንም እየተሰማን አይደለም። አንዳንድ የማያፍሩ የብልጽግና አክቲቪስቶችና ሆዳደሮች እንዴት ነው እንደዚህ አርጋ የተረፈችው? እንዴት ነው የሚሰጡት አስተያየት! እንዴት ይዘገንናል! ደም እንባ እያለቀሰች የሰጠችውን ቃለ ምልልስ እንዲያርጋችሁ ያጠፋችሁት ኢቢኤሶች፣ አይናችሁ ይጥፋ፣ አይናችሁ ይጥፋ። እናንተ የህዝብ ሚዲያ ሳትሆኑ የመንግስት ሚዲያ ስለሆናችሁ፣ ህዝብ ሆይ ሰብስክራይብን አንሰብስክራይብ በማድረግ ኢቢኤስን ድምጥማጡን አጥፋ። ይቅርታ የሚጠይቅ በብረት ነገር ጨቀጨቀኝ ስትል እናቴን ምን እኔ ትግራዋይ ስለሆንኩኝ ተሰማኝ። ትዝ ይላችኋል። በትግራይ ጦርነት ከብልቷ ሚስማር እየወጣ ብረታ ብረት እየወጣ እነዛ ሰዎች ናቸው። እችንም በብረት ሲጨቀጭቋት የነበረ ኢትዮጵያን ግን በዛ ጊዜ ተሳለቃችሁ። ኢትዮጵያን ግን በዛ ጊዜ የወያኔ ስራ ነው፣ ወያኔ መከላከያ ልብስ ለብሶ በገዛ ህዝቡ ላይ ያደረገው ግፍ ነው የሚዲያ ሽፋን እንዲያገኝ ነው ብላችሁ ተሳለቃችሁ። እችንስ ፋኖ ነው እንደዚህ ያደርጋት ለሚዲያ ሲል ነው ፋኖ እንደዚህ ያደርጋት። አያችሁ ግን ኢትዮጵያ የት እንደተዳረስን። አይዲያ አይመከራ አይ ሰሜናዊው እርስ በርስ እየተናቆርክ እዚህ ደረስክ። እዲያ አውስ ወይኔ ተበጀ እንዲማል አልነበርንም እኮ እኛ ኢትዮጵያውያን ተዛዘንና ተፈቃቅረን የምንኖር አንድ ሰይጣናዊ መጥቶ እንዲጉድ ይስራል። አጀብዲይ አቤት አነጋገሪ በራሴ ምን መሰጠው ነገር እያወረ ይላል። ምን መሰጣል ግን የሚያስቅ ነገር አለው እና በጣም በጣም ያዘንኩት እኔ በተለይ በጣም አዘንኩኝ እናቴ እነዛ የተንጨባረሩ ወታደሮች ደግሞ ጭካኔያቸው። ማለቴ ሰውነህና እህት ይኖረሃል፣ ወንድም ይኖረሃል፣ እናት ትኖረሃለች፣ አክስት፣ አጎት፣ ሀያት ምናምን ይኖረሃል? ቢያንስ እንኳን አንድ ሴት ልጅ እንደዛ እየተፈራረቃችሁ ስደፍሯት እንዲሁ ምን እየተሰማችሁ ነው ምን ይሰማችኋል? ምን ምን ምን አረመኔዎች ናቸው። ይህ የመንግስት ተልዕኮ እንደሆነ አውቃለሁ። ምክንያቱም በትግራይ ላይ የደረሰችውን እኖ በዝች ላይ በቃሏን የተናገረችው በአንደበቷ አባቷን ገለውባት እናቷ ፊት የደፈሯት፣ እናቷን ገለው አባቷ ፊት የደፈራት፣ አባቷ እንዲደፍራት አባቷ አልደፍርም ብሎ እንደተገደለች። ትግራይ ውስጥ እኮ የለለ ሰቆቃ እኮ አልነበረም እኮ በተለይ በሴቶች ጥቃት ላይ። አሁን የዚች ልጅ ምን ብላችሁ ልታስተባብሉ የትግራይ ግፍ በዚች ልጅ አንደበት ተገለጸ። ኢቢኤስ ግን ይሄን እንዲጠፋ ተደረገ። የመንግስት ነው የመንግስት ተቀላቢ ነው። ተቀለደልን እንዴ? ይሄ ሁሉ የትግራይ ግፍ ኢትዮጵያውያን ወይ ይህንን ሰፊውን አማኝ ማህበረሰብ ይቅርታ እንጠይቅ። ተጋሩ ይቅርታ ይገባቸዋል። በተጋሩ ላይ የደረሰው ሁሉ ኃጢያት እንሆ ተገልብጦ በኢትዮጵያ ላይ የደረሰ ነው። በዛ ሰዓት ተጋሩ እንደዛ ሲሰቃዩና ሲገደሉ፣ ሲደፈሩ ያላገጣችሁ ፊልም ነው ያላችሁ፣ ህወሓት ራሱን የደፈራቸው ያላችሁ ሰዎች የትግራይን ህዝብ ይቅርታ ጠይቁ፣ ካልሆነ ግን በየቤታችሁ ነው የግፍና መከራ የሚመጣው። እኔ አሁን በአማራ ክልል ላይ የሚደረገውን ጦርነት በአማራ ክልል ላይ የሚደረገውን ኃጢአት አወግዛለሁ። በአማራ ክልል ጦርነት እንኳን ተደፈሩ ምናምን የተባለ አንስቶች አልሰማሁም፣ ግን አሉ፣ ብዙ አሉ። እና እባካችሁ በተለይ ሰሜናውያን በተለይ በተለይ ሰሜናውያን እንናበብ። የአንዱ ጉዳት የኔ ጉዳት ነው እንባባል። ለቀባሪም፣ ለነጋሪም ሳንሆን እንዳንቀር ይቅርታ እንባባል። ምድረ እንቅርታ ቀበቃ አረብኩት አይደለ አይ ቃላት አይ ቃላት አለማችን ላይ ዘረኝነት አለ። ዘረኝነት ብዙ አይነት ዘረኝነት ነው። የቆዳ ዘረኝነት አለ፣ የቋንቋ ዘረኝነት አለ፣ የጾታም ዘረኝነት አለ። ከዓለማችን ላይ በቁጥር አንደኛው አንደኛው ተብሎ የሚነገርለት የሴት ልጅ ዘረኝነት፣ የሴት ልጅ ጠል፣ ከዛ ጥቁር ጠል የከለር ሲሆን ደግሞ ከዛ ደግሞ ቋንቋ ጠል፣ ብሔር ጠል ይባላል እና አንደኛ ደረጃውን የያዘው ሴት ጠል ነ እናቴን፣ ዓለማችንን በሰፊ የትም ዓለም ላይ ብትሄድ በብዙ በኩል ሴቶች ጠል ናቸው። ጥቁር ጠልም አለ። ነጮቹ ነው ጥቁር ነው ጥቁር ደግሞ ነጮችን የሚጠሉ ዘረኞች አሉ። የሴቶች ግን ተወዳዳሪ የለው። ሴት ጠል ብዙ ቦታ ያለ፣ ብዙ ቦታ በተለይ ኢትዮጵያ ላይ አሁን አሁን ተበራክቷል። ሴት ሕፃን ልጅ ተደፍራ ተገላ ትገኛለች። ሴቶች ይደፈራሉ፣ አያወሩም። ዝም ያሉት እኮ ብዙ ናቸው። በሴት ላይ የሚደርሰው ስቃይ እኮ ብዙ እኮ ነው። ዘር በቃ ሴትን እንደ ጥላቻ እንደ መበቀያ እናቴን እንደ እናንተ እህት የላችሁም እንደ በእህት ላይ የማትፈልገውን ነገር እንዲስ በሰው እህት ላይ ታደርጋለህ እንዴት? እንዲህ እኮ ናቸው። ባለ ተዳር ሆነው ሌላ ሴት ያማግጣሉ። ይሄ እራሱ እኮ ሴት ጠልነት እኮ ነው። ፍቅረኛ ይዞ ጓደኛዋን ያማግጣል። ሴት ጠልነት እኮ ነው። የልጁን እናት ቤት አስቀምጦ ሌላ ጋር ማግጦ ምናምን ይመጣል። ይሄ እኮ ሴትን ጠልነት እኮ ነው። እናቴ የሴት ጠልነት የሴት ዘረኝነት የለም። ይሄ እንደ ጥቁር ጠልነት፣ ነጭ ጠልነት፣ ቋንቋ ጠልነት እንደሚባለው የሴቶች እኮ በርካታ እኮ ነው የሚማግጡ ወንዶች። አንዳንዶቹ ሴሰኛ ስለሆነ ነው ማጋጭ፣ ስለሆነ ማጋጭ ስለሆነ አይደለም ሴት ጠል ስለሆነ ሴሰኛ ቢሆንማ እህቱን ላግባት ብሎ የሚመጣውን ወንድ በጀርባ እያጠናው ነው አይውልም ይህንማ አታገቢም ይሄማ ዱርዬ ነው ይሄማ ሴሰኛ ነው እያለ ለእህቱ ተገን ሲሆን አታገኙም በተለይ እነዚህ ሴት ጠሎች በየቦታው እየሄዱ እየደፈሩ እየገደሉ ቤተሰቦቻቸውና እህቶቻቸውን እንዴት እንደሚወዱ ተገላቢጦች ናቸው ግን ሴት ልጅ ለማጥቃት፣ ሴት ልጅ ለመግደል፣ ሴት ልጅ ለመድፈር ግን አንደኛ የምትላቸው እነሱ ናቸው። እህቶቻቸው ሲነኩ ያብዳሉ፣ ያብዳሉ እንዲያንዘረዝራቸዋል። ወንዶች በተሰበሰቡበት አንድ ሴት ልጅ እንደዚህ አርጊያት፣ እንደዚህ አርጊያት እያለ ያወራል። እህትህን እንደዛ ባረጋት ብለህ መሀል ላይ ጠይቀው አንቆ ነው የሚገል። አንተም ደፍራ አትጠይቀው እስቲ ወንዶች ብዙ ጊዜ ተሰባስባችሁ ከሊትን እንደዚህ አርጊያት እንደዚህ አርጊያት ምናምን ተመችታኝ ዛሬ ማታ እሷ ጋፏዋ ብለን አስከሪያት እንዲህ ብዬ ደፍሪያት ምናምን፣ ወይ ደግሞ ሰታኝ አሳስቻት ምናምን ብሎ ሲያወራ እስቲ እህትህን እንደዚህ ላርጋት ብለው ይገላል፣ ይገላሃል። ብዙ ጊዜ ኢትዮጵያውያን የጓደኛን ችክ አጠብስም። ከጠበስክ ደግሞ በቃ ይገላል ወይ ይጣላል ወይ አያወራህም ከነበረው ጓደኝነት ይቀንሳል። ለምን ይመስላል እንዴ የጓደኛች ካደለች እንዴ ይደብራል ምናምን ይባባላሉ። ወንዶች በሌላ ሴት ሲሆኑ ደስ የሚላቸው መስማትም ማዳመጥ። ይሄ እኮ ግልጽ እኮ ይሄ ሴት ጠልነት እኮ። ይሄ ባህሪ ደግሞ በሰፊው ኢትዮጵያ ላይ አለ፣ በሰፊ በትላልቅ ባለስልጣናቶችም ዘንድ አለ። ትላልቅ ባለስልጣናቶች እኮ በብዛት ይማግጣሉ። በብዛት ህጻናት የሆኑ አርቲስቶችን ምናምን በብራቸው። ሴት ጠል ስለሆነ እኮ ትላልቅ ባለስልጣናቶች እንደፈለጉ ህፃን ሴቶችን እያወጡ እየደፈሩ እንትን እያሉ፣ አንተ ሴት ልጅ ተደፈረች ብለህ ብትከስ ማን ያዳምጣል? የሚሰራው ስራ እኮ ነው። ጥሩ ፍርድም አይሰጥም። ፍርድ ቤት ለራሱ ራሱ ፍርድ የሚሰጥ ሰው ጩጭዎችን ጩጪዎችን የሚያሯሩጥ እኮ ነው። ህፃናት ሴቶችን የሚደፍር እኮ ነው። እንዲህ ጠቅላይ ሚኒስትር እኮ በአደባባይ እኮ ተናግሯል እኮ። የትግራይ ሴቶች የተደፈሩት በወንድ ልጅ ብልት ነው፣ የእኛ ወታደር የተደፈረው በሳንጃ ነው። ይህንን ነገር የሚያበረታታ እኮ ነው። የዛኒ ኢትዮጵያ ህዝብ ፓርላማ ላይ ሲያጨበጭብ ነበር። አሁን በየቤትሽ ይመጣል ደፋሪ። መደፈርን እኮ ቀለል አረገ ሰው እኮ ነው አብይ አህመድ ማለት። ይህ ቀላል ነገር ነው ያለ እኮ ነው። ሴት ልጅ ብትደፈር ምን አለበት እንደማለት እኮ ሴት ልጅ ብትደፈር በወንድ ልጅ ብልት ነው ይመቸው፣ ወንድዬ እንደፈለክ ይሄድክ ዲፈር እያለው እኮ። በትግራይ ላይ የደረሰው ሰቆቃ እንሆ፣ ኢትዮጵያውያን መራራውን እየጋታችሁት ነው እየጠጣችሁት ነው። አቦ ስሙኝ አቦ ይህን ህዝብ ይቅርታ በሉት ካልሆነ ፈጣሪ ይበቀላችኋል ጂሞ ግን እስከ መቼ ነው ሁሉ ነገር ከትግራይ ጋር የምታያይዘው ምናምን የምትሉ ሰዎች አጠፉ ግን እውነት ስላለኝ እውነት ነው እኔ ቪዲዮም ሁሉ ለምስክርነት አመጣለሁ አብይ የተናገረውንም ከብልቷ ቢስማር የወጣውንም አሁን እች ልጅ በጣም በሚያሳዝን ሁኔታ በቴንዲኖ ነገር እንደዚህ በብረት ብልቴን እንዲጨቀጨቀዋለች አርጎታል። አንዳንዶቹ ደግሞ ውሸቷን ነው እንዴት ብሎ ምናምን ትላላችሁ። በአይናችን አይተናል። ከትግራይ እንስት ከወጣት ልጅ ሚስማር እየተለቀመ ብረት እየተለቀመ ድንጋይ እየተለቀመ ሲወጣ እኔ ድብና አድርጌን ያመንኩት። አንዳንድ ያለመናችሁ ሰዎች ግን ኃጢአተኛ ናችሁ፣ በኃጢአታችሁ ትጠየቃላችሁ። እናንተ ነገ ጧት በልጆቻችሁ ያድርሰው ሴት ልጅ የወለዳችሁ ከሆናችሁ በልጆቻችሁ ሴት ካልወለዳችሁ በእህቶቻችሁ ይድረስ። ያረቢ ረመዳን መጀን ምድረ እከኩላ እንዴት እንዳናደድ ጭካኔያቸው ኢቲቪዝ። እናንተ በኢትዮጵያ ቴሌቪዥን ህዝብን ለማንቃትና ህዝብን የተሻለ እንትን እንዲሰራ የምትሰሩ ሰዎች አይደላችሁ። ይህኩ ብዙ ማህበረሰብን ያስተምራሉ እንዴት ታጠፋላችሁ? ከገጻችሁ ይሄን ነገር በዚህ የተጎዱ ሴቶች እኮ ብዙ ናቸው። ይመጣሉ እኮ እሷን አይተው ይመጣሉ እኮ ጉዳታቸውን ይናገራሉ። ባለጌዎች ስለሆናችሁ። ባይሆን ግን እች ልጅ ካሷት፣ ባይሆን አድራሿን የምታውቁ ሰው እርዷት። እናንተ ደጋግ ኢትዮጵያውያን ትልቅ ደረጃ እንዲደርስ አድርጓት። እና ይሄ ሴት ጠል ዘረኝነት፣ የሴቶች ዘረኝነት ይባላል። ኢትዮጵያ ላይ በብዛት እየታየ የሆነች የአርቲስት ሚስትም ሰሞኑን ቤት ውስጥ ተደብድባ ተቀጥቅጣ እንደባብ ተገላለች። ምን አይነት ጊዜ ላይ ነው የደረስ ነው? ምን አይነት መንግስት ነው የመጣብን? ወዴት ወዴት እየሄድን ነው? በተለይ ሴቶች ንቃተ ህሊናችሁ ይጨምር። በዚህ ጉዳይ ላይ ንቃተ ህሊናችሁ ይጨምር። በቃ ሴትን ልጅ ቪዲዮዋን ይዞ እርቃኗን ማውጣት፣ ማስፈራራት፣ እፖስትብሻለሁ ማለት ምናምን ሴት ጠልነት እኮ ነው። ከዛ ሴትን ጠልታችሁ የት ልትደርሱ ነው? ወንዶች እርስ በርስ ልትለጣለጡ ነው? ሰይጣናዊውን በቃ ልትገዙት ነው ማለት ነው። ሴት ልጅ ሚዲያ ላይ እየሰደቡ እኔ እንኳን አልሳደብ ነሸጠ ሲያረገኝ ነው። አንዳንዴ አንዳንድ ሴቶች ደግሞ አሉ ለስድብ የሚጋለጡ አንተ ጅብ አንተ ብሎ ሰው ምናምን ብለው ስሜታዊ ያደርጉኛል። ይዛኔ ይሳደባሉ እንጂ አምርሬ ከልቤ እንዲ ቂሚዤ ምናምን አልሰዳደብ። እናቴን ከሴት ጋር ልሰዳደብ፣ ፎቶዋን ዘቅዝቅ ምናምን። አሁን ፎቶዋን ዘቅዝቅ የሴት ልጅ ይሳደባሉ። የሚያማምሩ ሴቶች ፎቶቸው ተዘቅዝቁ በወንድ ልጅ እናሽና አንቺ እንትን እንትን የተላ እንትንሽ የገማ ሸ ገማ ለለለለለለ ከዛስ፣ በዛ ደረጃ እሷን ሰድበ፣ እንዴት አይነት ሴት ናት አንተን የምትቀርብ እንዲህ ነገጧት። እንዲ እኔ በሴት ልጅ ይሻፍዳሉ፣ አልዋሽም። በተለይ ትላልቂት ትላልቅ ጡት ካላቸው ያሻፍደኛል። ይህኔ ቆንጆ፣ እስቲ ውጭ ውጭንሽ፣ እስቲ ዞር ዞር፣ እስቲ ቁሚ፣ አደንቃለሁ ሴት ልጅ የሴት ልጅ ጥላቻ ግን የለብኝ እንዲህ ወንድ ልጅ ከሴት ውጭ ሊኖር አይችልም። ወንድ ጋር ብትገናኝ ለስራ ነው። ሴት ልጅ ግን ጓደኛም ትሆናለች። ደስ የሚል ጓደኝነት፣ ደስ የምትል ሚስት፣ ደስ የምትል የልጆች እናት ትሆናለች። የሴቶች ጥላቻ የቆመ ሴቶችን የምጠሉ ወንዶች፣ አብይ አህመድን ተከትላችሁ እንደመጣችሁ አውቃለሁ አብይ አህመድ ከመጣ በኋላ ደግሞ ጭካኔያችሁና አረመኔያዊነታችሁ እነሆ በአደባባይ ሴትን ልጅ እያገታችሁ፣ ሴትን ልጅ እየገደላችሁ፣ ማህፀኗ ላይ ሚስማር እያስገባችሁ፣ በእንጨት እረር ያልሰራችሁት ስራ የለም። ይሄንን አውሬ መንግስት ተከትላችሁ የመጣችሁ ይሄንን ዳቢሎስ የሆነ መንግስት ተከትላችሁ የመጣችሁ አረ ወገን የነቃ የሴቶች ጥቃት እዚህ ላይ ይቁባቦ እንዴ! አረ በቃ አረ ተነስ ረ ወገኑ የሚበል ረ ሰሜኑ የት ነህ? አቤት ሽልና አቤት ፎከራ እንዲህ ድምፅ የኢትዮጵያ ህዝብ ሰምቱት፣ ምን አለ ወኔው እንደኔ በሆነ አልኩኝ ተመኘው ይበቃል። እና የሴት ልጅ ጥላቻ ግን ይብቃ። ጥላቻ እንደቀላልነ ነው የሚጀምር ብዙ ሴቶችን የሚያወጣ፣ እንደ ወርቁ አይተ ነው የሴት ልጅ ጥላቻ ያለበት እናቷ አደለች አሁን ወርቋይተ ነው፣ እህቱ ከብዙ ወንዶች ጋር ብትታይ ምን ይሰማዋል? ወይ ደግሞ ወርቋይተነውን ነውን የሚመስል አንድ አለሌ ስግብግብ እህቱን እንደ ፍቅረኛ ይዞ ቢያያት ቢከዳት ምን ይሰማዋል? እችም ያብዳታል፣ ያስገድለዋል። እህቱ ነቻ በሌሎች ሲደርስ ግን ጣጣ የለው። አደራ እዚህ ጋ ደግሞ ፖለቲካ እንዳታደረጉት። ሰውየው በጣም ሴት ይወዳል። ብዙ ሴቶችን የሚያወጡ ወንዶች እናቴን የሴት ልጅ ጥላች አለባቸው። ፍቅር ሳይሆን ጥላች አለባቸው። አሁን አሁን በቃ ዘረኝነት እኮ ጥቁርን የማይወድ አለ አይደል? ፈረንጅ ጥቁር ደግሞ ፈረንጅ የማይወድ አለ አይደል? በቃ ቋንቋ የሚጠላ ኦሮሞን የሚጠላ አማራን የሚጠላ ትግሬን የሚጠላ የብሔርተኝነት ማለት ሴትንም የሚጠላ እንደዚህ ራሱን የቻለ የሴትን ጠል ተብሎ የሚቆጠሩ ቁጥራቸው በሚሊየን የሚቆጠር ነው በእህቶቻቸው ላይ ማድረግ የማይፈልጉትን ወይ በእህቶቻቸው ላይ እንዲደረግ የማይፈልጉትን ነገር እነሱ ግን አንገታቸውን ቀና አድርገው ሲያደርጉትና ሲደፍሩት ህፃናቶች፣ የሶስት ዓመት የሰባት ዓመት ህፃናት ልጅ ደፍረው የሚገሉ ኢትዮጵያውያን ያለችበት ሀገር። ይሄ ሁሉ በጠቅላይ ሚኒስትሩ የመጣ ንግግር ነው። ሴት ልጅ ብትደፈር እኮ በወንድ ብልት ነው። የእኛ የመከላከያ ሰራዊት በሳንጃ ተወግቷል እኮ አቤት! ንጽጽር ሚዛን ያነስ አይደል እንዴ? ንግግርህ እባክህ፣ የቱና የቱን ያወዳደር ነው? በእናትህ እውነትህን ሁሉ ጠቅላይ ሚኒስትር እና እኔም እየሄድኩ ልድፈራ እየሄድኩ ልድፈራ። ቱዋሌኪናል ነጂ ሰክ ፍትህ ለሴቶቻችን በተለይ ኢቢኤስን አንሰብስክራይብ በማድረግ ኢትዮጵያውያን ይቅርታ እንዲጠይቅ ካላደረጋችሁ እናቴን እናንተም የሴት ጠልናችሁ። አመሰግናለሁ። የዛሬ ፕሮግራማችን ከሳውዲ አረቢያ አልጅዳ 1991 የተቆረቆረውና የተመሰረተው ይህ የኤፍኤም 97 ነጥብ አንድ ፕሮግራማችን ቀጥታ ስርጭት ነበረ። ሰብስክራይብ ሼር በማድረግ እንዲሁም ሱፐር ስቲከር እና ሱፐር ቻቶችን በመደገፍ ወይ ደግሞ በቀጥታ ቁጥራችን ዜንና ካሻፕ እንዲሁም ፔፓልን በመጠቀም እርዱን አግዙን ድምጻችንን ለመላው የኢትዮጵያ ህዝብ ለማስተላለፍ እንሞክራለን ትግራይ ትስእር ትግራይ ሰላም ትከውን ናይ ትግራይ ሰላም ናይ ኢትዮጵያ ሰላም እዩ ኣብ ትግራይ ዝበፅሐ ኩሉ ፀገምን ፀበባን ኣብ ኢትዮጵያ ይበፅሐ ኣሎ ንዚ ዝንፈልጦ እንዲ ትግርኛ ፕሮግራም ገባእዩ እና የትግራይን ህዝብ ይቅርታ ንጠይቅ የትግራይ ህዝብ ወደ ፈጣሪው አልቅሶብናል። የትግራይ ህዝብ ፈጣሪውን ለምኖብናል። የትግራይ ህዝብ ወዘተረፈ ያልደረሰበት ችግር የለም። ግን ቀና ብሎ ወደ ሰማይ ደምንባ አልቅሷልና፣ የዚህን ደምንባ ላለቀሰን ህዝብ ሁልሽም ኢትዮጵያ ይቅርታ ካልጠይቅሽ ከዚህ የባሰና የከፋ በየቤትሽ ማልበል እኒ ነኝ ምን ነው? ሴት ልጅ ካለሽ ልደፍር፣ አባትሽን ልገድል፣ ወንድምሽን ላርድ የሚል ሰው ይመጣል እና ግባ ብልሽ ታስገቢዋለሽ። አልገባ በርሽን ከዘጋሽ በርሽን ነው የሚመጣ። ትግራይ ላይ የደረሰው እንዳለ በየቤት ከመድረሱ በፊት መጀመሪያ የትግራይን ህዝብ ይቅርታ፣ ከዛ ደግሞ የሚደረገውን ነገር በጋራ ተመካክረን ማድረግ ካልሆነ ግን ቁም ስቅልሽን እንትበያልሽ።